በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አመሰንዩ ለታህሳስ በዛቲ ዕለት ክብረ ሎሙ እግዚአብሔር ኃይለ ለሰለስቱ ደቂቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታህሳስ ሁለት በዝች ቀን ናቡከደነጾር ከአባታቸው ጋር ለማድረካቸው ሶስት ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እሊህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን አገር ወስዶ ሾማቸው። ከዚህም በኋላ ናቡከደነጾር የወርቅ ምስል በሰራ ጊዜ መኳንንቱንና መኳንንቱንና በግዛቱ ውስጥ ያሉትን ሁሉ ለዚያ ምስል እንዲሰግዱ አዘዘ። እሊ ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞው ሰባት እጅ ወደ አነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሥ አዘዘ። በእሳት መካከልም ለረጅ የረጅም ጸሎትን ጸለዩ። እግዚአብሔር መልአክም ወርዶ እንደቀዘቀዘ ነፋስ አደረገው። ንጉሥ ናቡከደነጾርም ይህን የዚህን ድንቅ ታምር ባየ ጊዜ አደነቀ። ለእግዚአብሔርም በመገዛት ሰገደ። እነርሱንም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሊ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ሀሳሰያነ ብዙ በህዳጥ ሲድራ ቆሚሳ ቋብደናጎ ሰየጥ በፍልሃተ እቶን ዘፒሳ ወባ አስፈሌጥ አ ውአ የእለ በአፍአ እግዚአብሔር ስሉት እንዘኪያ ክሙ የአቅ በውስጥ በዚህችም ቀን ቅዱስ አውኪያኖስ በሰማዕትነት አረፈ። እርሱም ሃይማኖቱን ጠብቆ ሰዎች አባለ ዘሩን እስከቆረጡት ድረስ ተጋድለሎውን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔር ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአውክያኖስ ዘፈጸመ ሩጾቶ ዋቀበ ሃይማኖቶ እለኮነን ወሰብ ሰበመተሩ እስኪቶ እንዘይብል ከመዝ ለእግዚአብሔር አይኮቶ ማዕባሌ የተመትረ ዘይገብር ከንቶ። በዚችም ቀን 7 ሺህ 33 ለሆኑ ሰማይታት መታሰቢያቸው ነው። እሊህም ለቅዱስ ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛም የአብላ ፍታንና ከአረብ ወገን የሆኑ የሰማይታት አንበስ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን ለዘለዓለሙ ይማረን። በዚችም ቀን በላይኛው ግብፅ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባሆር አረፈ። ደግነት ያለው መነኮስ በመሆኑ ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎው ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ስራ ጠላት የሆነ ሰይጣንም ተቀንቶበት በግልጽ ታየውና በበረሃ ውስጥ ግን አንተ ድል ትነሳናለህ? በዚህ ሰው የለምን ና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማ ና ብሎ ተናገረው። አባሆርም ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሂዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት ሶስት ፈረሶች በከተማው ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ህፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ የገደለው የለም ብሎ ብለው አሰቡ አባሆርም መጣና ህፃኑን አንስቶ ታቀፈው በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ በመስቀል ምልክትም በላዩ አማተበ የህፃኑም ነፍስ ተመለሰች ድኖም ተነሳ ለአባቱም ሰጠው ወደ ከተማ ውጭ ሸሽቶ በመሄድ ወደ በአቱ ገባ ፈልገውም አላገኙትም ጽድቅንና ትሩፋትንም በመስራት ብዙ ዘመናት በገድል ተጠምዶ ኖረ የሚሞትበት ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩት አያቸው እጅግ እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ስርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነብሱን በእግዚአብሔር እጅ ሰጠ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋር ትኑር ለዘላለሙ ሰላም ለሆር በምንሃብ ፍቱን እስከ ተለአለ ጥቀ ላይ ለብዙሃን ሰበተንስው ላይ ሌሁ በምክረ ጸላኢ ሰይጣን ከመኢ ቀተሎ እስከ አይመሩ አብዳን በኃይለ ጸሎቱ አንስኦ ለምውት ህፃን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ ሶስት በዚች ቀን አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሶስት ዓመት ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። በዚችም ቀን የሊቀ መላእክት ፋኑኤል የበዓሉ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን እኛንም በፋኑኤል አማላጅነት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ ዛ ቅረብኩማ ይሌተ አዘኪሬያ ይላፈምን ለተጸምዶ ከዘልፈ ለላ አነብ ተወ ከብዘንዴተ የመጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካያን ሰማይት ወጻድቃን ወመላእት ትጓሃን ደናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂ ቆንውስ ህፃን ለዘጸሐፎ በክርታስ ለዛጻፈውን ዘይደርሶ ወለዘአንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የማሃረን ኢየሱስ ክርስቶስ ተአምር ዘገብረ እግዚአብሔር ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሳሎ ምህረቱ ይሃሉም ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን እንደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘህ? ስለምን ስታለቅሳለህ? ብሎ ጠየቀው። ያ ደካማ ሰው ጌታዬ ሆይ እኔ ችግረኛና በሽተኛ ነኝ፣ በዚሁ ላይ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ፣ አለው። ጌታ ኢየሱስም የጠፋበት ምክንያት ምንድን ነው? ብሎ ቢጠይቀው እሱ ግን ጌታዬ ሆይ ትል በልቶብኝ አጠፋብኝ፣ እውነቱም የእስራኤል አምላክ ያውቃል። ከእሊ ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተገኘም አለው። እንዲህም እንባዬን እንግዲህ እዳዬን ከወዴት አምጥቼ ከፍላለሁ ብሎ ነው ብዬ ነው የማለቅ ሰው ሲል መለሰለት። ጌታ ኢየሱስም እሊያን የደረቁ ሶስት የጎመን ስር ስሮች ነቅለህ ወደ እኔ አምጣልኝ አለውና እሊያ የደረቁ የጎመን ስሮችን ነቅሎ አመጣለት ከጌታ ከኢየሱስ ክርስቶስ ፊት ለፊት ጣለው። ጌታ ኢየሱስም ሊያ የጎመን ስሮች አነሳና ባረካቸው። ሰውየውም እኒህ ጎመኖች ሰውየውንም እኒህ ጎመኖች ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ አይደለ በሌላ ቦታ ትተክላቸው ዘንድ ተከላቸው አለው። ሰውየውም ጌታ ኢየሱስ ክርስቶስ እንዳዘዘው አደረገና እኒያ ሰዎስ ጎመኖች አበቡ፣ ቅጠላቸውን በመሬት ላይ ተንሳፈፈ። በዚችም ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እንዳ እዳውን ከፈለ። በቤቱ ውስጥም ያለውን ችግር ሁሉ አስወገደ። ከተከፈለውም ከአርባ ዘጠኝ ወቀት ወቄት ወርቅ የሸጠውን የጎመን ዘር ዋጋ ይዞ መጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበውና ጌታዬ፣ ወይ እዳዬን ከፍዬ ጨረስኩ የቤቴንም ችግር አስወገዱ ከዚህም ሁሉ የተረፈኝ መቶ ሀምሳ ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሂድ፣ ለነዳያና ለድሆች ምጽዋት ስት አለው። እርሱም ጌታ ኢየሱስ ክርስቶስ እንዳዘዘው ጠርቶ እንደገና ወደ ጌታ ተመልሶ፣ እነሆ አንድ ነገር እንኳ ሳላስቀር አራት መቶ ወቄት ወርቅ ለነዳያን አውጥቼ ሰጥቻለሁ። አለው። ጌታ ኢየሱስም መልካም አደረግ። እንግዲህ እና ተከተለኝ አለው። እርሱም ተከተለውና ከሰባ አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙውን ብዙዎች አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ በኢየሱስ ክርስቶስ አመኑ። የአስቃላንንም ሰዎች አስተማራቸው። ይቅርታው ቸርነቱ ለዛላለም በእውነት ይደርብን አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ኃይለ ቃሉን የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ አስር ቁጥር ሀያ ሁለት ላይ ይህንን ኃይለ ቃል እናገኘዋለን። ምን የሚለውን ቃል እስከ መጨረሻው የጸና እርሱ ምን ይላል? እርሱ ይድናል። እስከ መጨረሻው የጸና እርሱ ይድናል። የድህነተ ሥጋ የድህነተ ነስ ባለቤት ይሆናል ማለት ነው። እንግዲህ ስለ ጽናት ስናነሳ እንደ ቅድስት ኦርቶዶክሳዊት ተዋህዶ ቤተ ክርስቲያናችን ስርዓት አምልኮ፣ አስተምህሮ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ወር ወርሃ ታህሳስ ነው። በወርሃ ታህሳስ ደግሞ የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ስለ ትንቢተ ነቢያት፣ ስለ ጾመ ነቢያት በምልአትና በስፋት የሚነገርበት የሚመሰጠርበት ወቅት ነው። ስለዚህ በዚህ አሁን በያዝ ነው ጽናት በሚለው ርዕስ ውስጥ ሶስት የጽናት አይነቶችንና ውጤታቸውን እንደ እግዚአብሔር አምላካችን መልካም ፈቃድ እናያለን እንመለከታለን። እግዚአብሔር መንፈስ ቅዱስ አሁንም በዚህ ርዕስ አመልቶ አስፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስለ ጾመ ነቢያት ስናነሳ ከልደቱ አስቀድሞ ስለሚጾመው ጾም ስናነሳ እነሆ የነቢያትን ትንቢት እናነሳለን። አባቶቻችን ጸሎት ሲያደርጉልን ካስታወሳችሁ፣ ከቃሉ ጋር ናችሁላችሁ። ጸሎት ሲያደርጉ አባቶቻችን ምን ይላሉ? ነቢያትን በትንቢት ነቢያትን በምን ነቢያትን በትንቢት ሐዋርያትን እ በስብከት ሐዋርያትን በምን አልኳችሁ? በስብከት ጻድቃንን ቤት በገዳም እንዲሁም ደግሞ ሰማይታትን ቤት በደም ያጸና እኛንም በምግባር በሃይማኖት ያጽናን ይላሉ። አሜን በሉ እንጂ ምን ይበለን? ያጽናን ያጽናን ይላሉ አባቶቻችን። ስለዚህ አሁን ስለ ጽራት ስናነሳ ይህ ወቅት ነቢያት በትንቢት የጸኑበት እንደሆነ በምላት በስፋት የሚነገርበት ወቅትና ጊዜ ነው። ለነቢያት ትንቢት መነሻው የእርሱ የባለቤቱ የአምላካችን የእግዚአብሔር ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ እግዚአብሔር አዳም ሲስት ሲበድል አታድርግ የተባለውን ሲያደርግ ከኖ ከጽድቅ ወደ ኃጢአት፣ ከእውነት ወደ ስህተት ሲወጣ ምክረ ከይሲን ሲሰማ በራሱ አቅም በራሱ ችሎታ በራሱ መስዋዕት አቅራቢነት መዳን እንደማይቻለው እርሱ እንደሚያድነው ቃል ገባለት። ሲገባለትም አምስት ሺ አምስት መቶ ዘመን ሲፈጸም ምን እልሃለሁ አለው? አድንሃለሁ አለው። ምን እልሃለሁ አለው? ስንት ዘመን ሲፈጸም እ አምስት ሺ አምስት መቶ ዘመን ሲፈጸም። እንግዲህ ለእግዚአብሔር ቀላል ነው አምስት ቀን ተኩል ብለው መምህራነ ቤተ ክርስቲያን ይተረጉሙታል፣ ያመሰጥሩታል። እንደ ሰው ሰውኛ ግን አምስት ሺ አምስት መቶ ዘመን በጣም ረጅም ነው። በጣም ምንድን ነው ይገርማል። ነቢያትን ግን ተስፋ አላስቆረጠም። ነቢያትን በትንቢት ከመጽናት አላወጣም። ነቢያት በዚች ቃል ተነስተው የተወደዳችው የእግዚአብሔር ቤተሰቦች ነቢያቱ በተለያየ ህብረ ትንቢት፣ የትንቢት አይነት፣ የምን አይነት አልኳችሁ? የትንቢት አይነት፣ የምሳሌ አይነት ተናገሩ። ይህን መነሻ አድርገው ነቢያት በትን ይጸኑ። እሺ እንግዲህ አንዳንድ ጊዜ ይፈታተናል። እግዚአብሔር ከሁላችን ጋር ይሆን። ያው በእርግጥ ስላለ ነው እንጂ ባይኖር እንደምን የእናንተም ጆሮ ይሰማል፣ የኔም አንደበት ይናገራል። አምላካችን እግዚአብሔር ምስጋና የደረሰው እስኪ አመስግኑት በእውነት ይሄ ድምጽ ባግቢያ ባይኖር የኛ ጆሮ አይሰማም ምእመናን አይሰማም እንዴ የኔም አንደበት ይናገራል ክብር ለስሙ ይሁን በእውነት አንደበታችን የሚጠቅመን የተፈጥሮ ስጦታችን ነው ስላለ ግን እንግዲህ ያው ረጅም እንዲሰማ ያው በተቻለ መጠን እናገራለን አምስት ሺህ አምስት መቶ ዘመን የሚለው ይሄማ መቼ አልቆ ይሄማ መቼ ተፈጽሞ ሳይሉ ነቢያት በትንቢታቸው ጸንተው ይናገሩ ሱባዬ ይቆጥሩ ምሳሌ ይመስሉ እንደነበረ እነሆ ቅዱስ መጽሐፍ ይነግረናል። የዘመኑ ርቀት ተስፋ አላስቆረጣቸውም። ነቢያት በትንቢት ጸኑ። ነቢያት በምን ጸኑ? አዎ የጸና የጸና እርሱ ምን ይላል? ይድናል። የጸና እርሱ ምን ይላል? የናፈቀውን ተስፋ ያደረገውን ያያል ይመለከታል። እንሆ ልዑል አምላካችን እግዚአብሔር ቅዱሳን ነቢያቱን አበይት ነቢያትን ደቂቅ ነቢያትን በትንቢት አጸና፣ በጾም አጸና፣ በጸሎት አጸና ተስፋ ሳይቆርጦ እነሆ ነቢያት በተለያየ ኅብረ ትንቢት እና በተለያየ ኅብረ አምሳል የእግዚአብሔርን ሰው መሆን የአካላዊ ቃልን የክርስቶስን ስጋ መልበስ እኖ መነሻ አድርገው ትንቢት ተናገሩ ሱባ የቆጠሩ። ታዲያ እርሱም ነቢያትን በትንቢት ያጸና ልዑል አመላካችን እግዚአብሔር ሰው ሆኖ ስጋ ለብሶ የነቢያቱን ትንቢት እውነት አደረገ። የነቢያቱን ትንቢትን አደረገ እውነት አደረገ። የነቢያትን ትንቢት እውነት ያደረገ እውነተኛው አባት እውነተኛው አምላክ ልዑል አምላካችን እግዚአብሔር ምስጋና ይድረሰው። ክርስቲያኖች ነቢያትን በትንቢት ያጸና ብለው አባቶቻችን እንደሚናገሩት ቅዱስ ጳውሎስ ይህን አስመልክቶ ወደ ዕብራውያን ሰዎች በጻፈው መልእክቱ ምዕራፍ አንድ ቁጥር አንድ ላይ በብዙ ነገር ወበብዙ መክፈልት አይዳ እግዚአብሔር ላቦይነ ለነቢያትሁ ቅዱሳን እለም ጥንት እግዚአብሔር ከጥንት ጀምሮ ከመጀመሪያ ጀምሮ ያለውን ነገር በብዙ የትንቢት አይነትና በብዙ የምሳሌ አይነት በአባቶቻችን በቅዱሳን ነቢያት አድሮ ተናገረ ወደ ሀሪሰ መዋይል ነገረነ በወልዶ። እነሆ በኋለኛው ዘመን በአዲስ ኪዳኑ ዘመን እርሱ ሰው ሆኖ ወለዳለሁ ብሎ እንደተናገረው ተወልዶ ሥጋ ለብሶ በአጭር ቁመት በጠባብ ደረት ተወስኖ በሚታየው በሚዳሰሰው ስጋ ተገልጦ ራሱ ወንጌልን ነገረን ይላል አምላካችን እግዚአብሔር አሁንም ስጋና ይድረሰው ነቢያትን በትንቢት አጽና አምላክ የነቢያት ትንቢት እውነት ሆነ ይሄ አንደኛው ጽናት ነው ውጤት ለማየት ጽናት ያስፈልጋል ውጤት ለማየት ምን ያስፈልጋል እ ጽናት ያስፈልጋል መጽናት ያስፈልጋል ሌላው የተወደዳችሁ የእግዚአብሔር ቤተሰቦች ሁለተኛው በዚህ በወርሃ ታኅሳስ የሚታሰበው ጽናት እነሆ የነቢያት ትንቢት እውነት ይሆን ዘንድ የነቢያት ምሳሌ እውነት ይሆን ዘንድ እነሆ በቅድስና በድንግልና የጸናች የእማ አምላክ የወላዲት አምላክ የቅድስት ድንግል ማርያም በድንግልና መጽናት ነው። አመስግኗት ድንግል ማርያምን። ይሰማችኋል አይደል? ድንግል በምን ጸናች? በድንግልና ጸናች። ድንግል ማርያም በቅድስና ጸናች። ድንግል ማርያም በትህትና ጸናች። ድንግል ማርያም በቤተ መቅደስ ጸናች። ተወደዳችሁ የእግዚአብሔር ቤተሰቦች እንዳልኳችሁ ሁለተኛው ጽናት የድንግል ማርያም በምን መጽናት አልኳችሁ ንገሩኛ። በድንግልና መጽናት በቅድስና መጽናት በትሕትና መጽናት። ይሄ የሚነገርበት ወቅት ነው። የድንግል ማርያም በድንግልና መጽናት፣ የድንግል ማርያም በቅድስና መጽናት፣ የድንግል ማርያም በትሕትና መጽናት። የተወደዳችሁ የእግዚአብሔር ቤተሰቦች እርሱም ባለቤቱ አምላካችን እግዚአብሔር የተናገረውን የማያስቀር ጌታ ለአዳም የሰጠው ተስፋ በነቢያት አድሮ ያናገረውን ትንቢት እውን ይሆን ዘንድ የቅድስት ድንግል ማርያም በድንግልና መጽናት ታላቁን ድርሻ ይወስዳል። ከዚህም አንጻር ነው በዚህ ዕለት እነሆ አብዛኛው ቀለም ያሬዳዊው ቀለም፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ በየዚህ በመድረኩ ያሉ መምህራነ ቤተ ክርስቲያን እንደሚያውቁት ሲነገር እንደነበረው ሁሉ አብዛኛው ሲዘመር የነበረው ስለ ብስራቱ ነው። ስለምኑ ነው? ስለምኑ ነው? አብሰራ ገብርኤል ብሎ ነው የሚጀምረው የዋዜማው ቀለም። አብሰራ ገብርኤል ገብርኤል ቅድስት ድንግል ማርያምን እንዳበሰራት በዚያ ነው የሚጀምረው። እነሆ በማህሌቱም ላይ ክብሮሙ ለመላእክት ነው የሚለው የመላእክት ክብራቸው የሆነው የብርሃን መልአክ የሆነው ቅዱስ ገብርኤል በድንግልና በቅድስና በትህትና ጸንታ በቤተ መቅደስ ወደ ኖረችው የቅድስናን ገንዘብ ወዳደረገችው ወደ ቅድስት ድንግል ማርያም ተልኮ የምስራቹን ይዞ እንደመጣ በሚገባ እነሆ ሊቃውንተ ቤተክርስቲያን፣ ያሬዳውያን በቅዱስ ወንጌሉ የተጻፈውን አምልተው አስፍተው ሲያመሰግኑ አድረዋል። እንግዲህ ተወደዳችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም በቤተ መቅደስ የቅድስት ድንግል ማርያም በድንግልና በቅድስና መጽናት በእግዚአብሔር ፊት የሚቆመው ቀደም ሲል መላእክት በትንተ ተፈጥሮ በከተማቸው በሳጥናኤል አማካኝነት ሁከት ሲፈጠር፣ ክህደት ሲፈጠር፣ ጥርጥር ሲፈጠር፣ መከፋፈል ሲፈጠር ማን ፈጠረን፣ ከየት መጣን እያሉ ግራ በተጋቡበት ሰዓት ድምፁን ከፍ አድርጎ በመካከል ተገኝቶ የምናመልከውን አመላካችንን እግዚአብሔርን እስክናገኝ ድረስ በያለንበት ምን ምን ንበል አለ ቅዱስ ገብርኤል። እንጽና አለ። ምን አለ ተናገሩ ሁላችሁ ምን አለ ቅዱስ ገብርኤል እንጽና አለ ቅዱስ ገብርኤል አሁንም ቅዱስ ገብርኤል በፀናሽ በቀናሽ በቅዱስ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ሃይማኖታችን ይሄ ተራዳዩ መልአክ ሁላችንንም የሚያጽናን ስለዚህ መልአክ ምስጋና አቅርቡለት ያጽናን ቅዱስ ገብርኤል አዎ ሳጥናኤል ሁከቱን አላቋረጠም አሁንም የእግዚአብሔር ቤተሰቦች የሚያውከውን ነገር የሚረብሸውን ነገር የሚያጠራጥረውን ነገር አላቋረጠም። ስለዚህ ይሄ መልአክ እግዚአብሔር ፊት የሚቆመው መልአክ በመላእክት መካከል ሁከት እንዲጠፋ በመላእክት መካከል ጥርጥሩ እንዲጠፋ ክህደቱ እንዲጠፋ በእያለንበት ንጽና ብሎ የመላእክትን ከተማ ያጸና ሰላምን ያስገኘ ቅዱስ ገብርኤል ያስፈልገናል። ታዲያ ያንን የመላእክትን ከተማ እኖ በያለንበት ጸንተን እንቁም እንዳለ ሁሉ፣ በዚያን ሰዓት ነው የሚሉት ሊቃውንተ ቤተ ክርስቲያን መተርጉማነ መጻሕፍት። ቅድስት ድንግል ማርያምን የዓለም የመዳን ጉዳይ አስቀድሞ በእግዚአብሔር እቅድ ውስጥ የተያዘ የነበረ ስለነበር ወደ ለሆ ነው የሚለው ቅድስት ድንግል ማርያምን ያበስራ ዘንድ ያን ጊዜ፣ እነሆ የብስራት ሀብት፣ የምን ሀብት አልኳችሁ? የብስራት ሀብት ለቅዱስ ገብርኤል ከእግዚአብሔር ዘንድ ተሰጠው። ዘመኑ ሲደርስ ጊዜው ሲደርስ በመንጸፈደይን ወድቆ በእግር አጋንንት ይጠቀጠቅ የነበረ በሞት ስራት ውስጥ ይኖር የነበረውን የሰውን ልጅ እነሆ ከሞት ወደ ሕይወት የሚሻገርበት ከሐሳር ወደ ክብር የሚወጣበት ከጨለማ ወደ ብርሃን የሚሸጋገርበት ዘመኑ ሲደርስ ይሄ ብርሃናዊው መልአክ ወደ ቅድስት ድንግል ማርያም ተልኮ እንደመጣ ወንጌላዊው ቅዱስ ሉቃስ በምዕራፍ አንድ ቁጥር ሃያ ስድስት ጀምሮ ይነበባል፣ ይተረጎማል፣ ትሰሙታላችሁ። እነሆ በቅድስት ድንግል ማርያም በኩል የምስራቹን ይዞ መጣ። ምኑን ይዞ መጣ? የምስራችን ይዞ መጣ። ቅድስት ድንግል ማርያም የሰው ልጆችን ወክላ የዓለምን የምስራች ተቀበለች። ክብር ምስጋና ይድረሳት። ወላዲታ አምላክ ቅድስት ድንግል ማርያም የምስራችን የሰማች የምስራችን ለመስማት የተቻላት በድንግልና በመጽናቷ ነው። በምን በመጽናቷ ነው? በድንግልና በምን በመጽናቷ ነው፣ በቅድስና በምን በመጽናቷ ነው፣ በትህትና በምን አልኳችሁ? በትህትና። በተለይም ሊቃውንት እንዲህ ይላሉ በዚህ በትንቢተ ኢሳያስ ሰባት ትንቢተ ኢሳያስ ሰባት አስራ አራት ያለውን ሲተረጉሞ ቅድስት ድንግል ማርያም ያደገችው በቤተ መቅደስ ነው። በቤተ መቅደስም ስትኖር ከምታከናውናቸው ነገሮች መካከል አንደኛው ቅዱሳት መጻሕፍትን መመልከት ነው። ከቃሉ ጋር ናቸው። ምንን መመልከት? ቅዱሳት መጻሕፍትን። እስቲ እንደው ወደ ቤተ ክርስቲያን እኛ ቤተ ክርስቲያን እንኳ ገብቶ የማደጉ ጉዳይ ያው አስቸጋሪ ነው። ጊዜውም አልፈቀደም፣ አይሆንምም፣ ብዛም አልተለመደም። እንደው ቤታችን ደርሰን እንመጣለን። ቤተ ክርስቲያን እንሳለማለን። በቤተ መቅደሱ እንወጣለን፣ እንገባለን። በእውነት ቤተ መቅደሱ ከገባንበት ጊዜ ጀምሮ የእግዚአብሔር ቤተሰቦች ቅዱሳት መጻሕፍትን እንመለከታለን። በአይነ ህሊናችን ቅዱሳት መጻሕፍትን እናያለን። ቅዱስ ቃሉን እንሰማለን። ቅዱስ ቃሉን ለመስማት እንረጋጋለን። ድንግል ማርያም በቤተ መቅደስ አስራ ሁለት ዓመት ስትኖር ታደርገው ታከናውነው የነበረው አንደኛው ቅዱሳት መጻሕፍትን መመልከት ነው። ቅዱሳት መጻሕፍትን ማለት መመልከት ትንቢተ ነቢያቱ ኦሪቱን ትመለከት ነበር ነው የሚለው። ታዲያ ከኢሳይያስ መጽሐፍ ደረሰችና፣ ድንግል በድንግልና ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች የሚለው ቃል ላይ ስደርስ፣ ከዚችስ ከጊዜዋ ጊዜ ደርሽ ወጥቼ ወርጄ የእርሷ አገልጋይ ሆንኩ ብላ ተመኘች ነው የሚለው። የዚችን የእናታችን የቅድስት ድንግል ማርያምን ትሕትና በልቡናችን ያሳድርብን። ትይትና ትይትና በጣም እጅግ አስፈላጊ ነው። ለዝማሬውም፣ ለስብከቱም፣ ለማህሌቱም፣ ለጸሎቱም በአጠቃላይ ለመንፈሳዊው አገልግሎት ትይትና አስፈላጊ ነው። ድንግል በትይትና ጸናይ፣ ድንግል በድንግልና ጸናይ፣ ድንግል በቅድስና ጸናይ። ስለዚህም የዓለምን የምስራች ለመስማት የመጀመሪያ ሆና ተገኘች ። ቅዱስ ገብርኤል ሲያበስራት እንደ ቃል ይሁንልኝ ይደረግልኝ አለች። በዚህም አማካኝነት ከሶስቱ አካላት አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ በስጋ ተገለጠ። ክብር ምስጋና ይረሳት ክርስቲያኖ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

ኦግዚ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ስራይ ኃጢአት ወኃጢአተ ኩሉ ህዝብ ከማይ ሠራይ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ፣ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን